ኢፉዬ እና ናታን ደስታቸውን ሳያጣጥሙ ያፌት ግን አሁንም እንደገና ሌላ ችግር ፈጠረባቸው። በጣም ያሳዝናል። ኢፉዬ ያፌትን ተገላገልኩኝ አሁን አዲስ ደስታ አዲስ ህይወት ጀምር ያለው ከናቱ ጋር ያ ሁሉ አልፎ አሁን በደስታ ልኖር ነው ስትል፣ እንግዲህ በድንገት ያፌት ተነስቶ ህይወታቸውን ብስቁልቁል እንደሚያደርገውና ከበቀልም በላይ ከስተዛሬ የባሰ ሌላ በቀል እንደሚጨምርባቸው አስጠነቀቃቸው። ናታንም እውነቱን አወቀ። ኢፉዬ ያፌት ምንም እንዳላደረጋት፣ እንዲሁም ደግሞ ክብረ ንጽህናዋን ለናታን እንደሆነ ያን ጊዜ አብረው እንዳደሩ ነገረችው። ናታን የሰማውን ነገር ማመን አቃተው። አይገርምም። እናም ናታን የሚያውቀው እዛ ሴቶች ጋር አግተው በእሷ ህይወት ላይ ብዙ እንደተጫወቱ ነው የሚያውቀው። ግን ደግሞ በፍጹም ያ አልነበረም ያፌት ኤፍራታ ላይ ምንም ነገር አላደረገባትም ነበረ። እናም ያንም በተመለከተ እሷ ተደፍር ያለው እያ ላይ ስታስብ እሱ ግን እንደዛ ስለሚፈልጋት ያንን አይነት ድርጊት አላደረገባትም። አሁን ላይ ግን ናታን ከምንም በላይ ደስተኛ ነው በሰከረ ሰዓት በጠጣ መንፈስ ያንን ነገር እንደፈጸመ ነገረችው። በጣም ደስት ብሎት እያለ ያፌት ግን አሁንም ከወደቀበት ተነስቶ ሌላ ሴራ እየጠነሰሰ ነው ያለው። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሊ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በአዲስ ነገር መተናል ማለት ነው። ሐረግ ኢፉዬና ናታን ሰርጋቸው እንግዲህ ያፌት በደገሰው ሰርግ ቢጋቡም ግን አሁን እንደገና ተነስቶ ያፌት ያዙ ይልቀቁኝ እያለ ይገኛል። ምክንያቱም እንኳን አይደለም በሚወዳት በኢፍራታ ይቅርና ምንም ሳይነካ ናታንን ለመበቀል ብሎ ብዙ ነገሮችን አድርጓል። አሁን ግን አማራጭ የላቸውም። በደስታ ሁለቱም ተውጠው እንዳሉ እፉዬም ከዛ ከያፌት ከቀብር ኑሮ እንኳንም ወጣሁኝ። አሁን ሁሉንም ነገር ወንጀሉን አሳልፌ ለፖሊስ እሰጣለሁ ብላ ባሰበችበት ሰዓት ያፌት ከወደቀበት ተነስቶ አሁንም ሌላ ችግር እየፈጠረ ይገኛል። በጣም ያሳዝናል። እንግዲህ ቤዛን ብትሆን ከነናታን ጎን ሆና የሚፈጠረውን ነገር ለማስወገድ ወይም ደግሞ ለማሻሻል እጅ ለእጅ ተያይዘው ለመቀየር ሞክረዋል። ገኒም ልጇ ይሄን በማድረጓ ሳይሆን ወዳ እንዳልሆነ ተገዳ እንደሆነም አወቀች። ናታንም እስከ ዛሬ የተደበቀውን በሙሉ አወቀ። ኤፍራታ እንደዛ እያደረገች የነበረው እሱን ጠልታ ሳይሆን ያፌት ናታንን እገላለሁ ብሎ ስላ አስፈራራት እንደሆነ ነገረችው። እኔም አውቄ ነበር አለ ቤዛን እንደገና አመሰገነ ናታን ለዚህ ሁሉ አንችን ካስደሰተሽ ችግር የለውም፣ እኔ እያዘንኩኝ የአንቺን ጋ ብቻ ቀበላለሁ ብሎ ነበር ብዬ ነበር አላት ናታን። ግን ደግሞ ቤዛ ኤፍራታ ምንም ይሁን ምንም፣ ለማንም ሳትነገር ለምትወደው ና በዙሪያዋ ላሉ ሰዎች ትሞታለች። ስለዚህ ያፌትን መቼም ልታፈቅረው አትችልም። እናም ለፍቅር ስትል ታገል፣ እሷ ብቻዋን ለፍቅሯ መታገል የለባትም ስትለኝ እንደገና ተስፋ ተቆረጥኩበት ተነስቼ ነው። ያንን ነገር ተመካክረን ያደረግ ነው ያፌት እንዲወድቅና ራሱን ስቱ ፊንት እንዲበላ ያደረግ ነው አላት። ኤፍራታም በሁኔታቸው በጣም ተደሰተች። በክፉ ቀኔ ለካ ሰው አለኝ። እስከ ዛሬ ማንም የለኝም እያልኩኝ ነበረ። ቤዛ ያው ተሰው ነው ከኔ ጎን ሆና ልታተርፈይ በሞከሯ እጅግ በጣም እድለኛ ነኝ፣ ደስ ብሎኛል አለች። ግን ያፌት አሁንም ቢሆን የናታንንና የኢፉን ሰርግ ወይም ደግሞ ህይወት መቼም ቢሆን በፍጹም እንደማይተው እርግጠኛ ነን። እናም አሁን እየዛተባቸውና በፍጹም ኢፍራታን አግብቶ ናታን አይደለም መኖር ይቅርና መተንፈስ አይችልም እያለ ይገኛል። አሁንም ይበልጥ ከዚህ በላይ ትልቅ ችግር እና ስቃይ እንደሚያበዛባቸው ምንም ጠረጠር የለውም። ግን እዚህ መካከል ደግሞ ኢፉዬን ለማዳን እንዲሁም ደግሞ የተሰቃዩ ሴት እህቶቻቸውን ለማዳን ብላ እዛ ሴት መካከል ልትገባ ያለችው ህዋን አሁን አደገኛና አውሬ ሆና ተነስታበታለች ያፌትን እንደፈለገች የምታሽከረክርበት ጊዜ ደርሷል። ያፌት ግን አሁንም ቢሆን ማንደፍሮኝ እያለ ይገኛል። ግን ደግሞ ቢሆንም የጊዜ ጉዳይ እንጂ ሁሉም ነገር ከነገሩ አይዘልም። ከጊዜውም አልፎ ማንንም ቢሆን አቅም አለ ብሎ ባለ አቅምኔ ብሎ የሚፈልግበት ቦታ ላይ በትክክል እስካልተራመደ ድረስ የሚወድቅበት አጋጣሚ ይኖራል። አሁን ያፌት የሚፈልጋቸውን ነገሮች በሙሉ አግኝቶ የራሱ ለማድረግ የሚያደርግም ነው። ግን ደግሞ አሁን ናታን ዘብጥ ያወርዳል ማለት ነው። ሁሉም ሰው የናታን የያፌትን ቅርታ የያፌትን መጥፎ ስራ ስለሚያውቅ በቃ ወንጀሉ ተሰባስቦ ነጥብ ተይዞበት እንዲሁም ደግሞ ትንሹም ትልቁም የአፌት እንቅፋት በህግ በኩል በማውራት አሁን ያፌት ምንም ማራጭ የለውም። እስር ቤት ገብቶ ተመቃጠል ውጭ ማለት ነው። ናታንንና ኤፍራታን ግን አሁንም እያስፈለጋቸው ነው። እስር ቤት ቢሆን እንኳ ራሱ የእኔ የሚላቸው ሰዎች በሁሉም ቦታ ናቸው። የሰርጉ ቀን በዛ በዚህ ሲል በነናታን ቤት ሳይቀር ዘበኛ ሰዎች አስቆመው ነበር። የራሱን ግን እነናታን የፈጸሙት ሰርግ የሚያከብሩ ወይም ደግሞ ሰርጋቸው ላይ የሚገኙ መስለው ነበር። እናም ያንን የሀይላንድ ውሃ ሰጥተው ድፍት እንድ ያደረጉት ግን እሱ ተወደቀበት። ተነስቶ አርፎ የሚቀመጥ ወይም ደግሞ አርፎ የሚኖር ሰው አይደለም። ግን አሁን ኢፍራታና ናታን ሁሉንም ነገር ስለተናበቡ በግልጽ ይፋ ጦርነቱን እንደሚጋፈጡት ግልጽ ሆኗል። እንደም ደግሞ ሔዋንና አለቃ አሁንም ቢሆን ምንም ቢፈጠር አብረው እንደሚዘልቁም ቢዛም ሁላቸውም ተሰባስበዋል። ግን ደግሞ እዛ መካከል ሉሊት አለች። ሉሊት እንግዲህ ከዛም ከዚህም ነገር እያለቀለቀች ይበልጥ ኢፍራታንና ያፌ ናታንን ችግር ላይ ለመጣል ነው። አሁን ናታን ኢፍራታንና ናታንን የሚያሸንፍበት መሳሪያ ማን ነው የሚጠቀመው? ሉሊትና ያፌት። ምክንያቱም እያንዳንዱ ነገር እያቀበለች፣ በዚህ ወጡ በዚህ ወረዱ እንዲሆኑ እያለች የምታቀብለው ሉሊት ናት። ከዚህም ቀደም የቤቱን ሰው በሙሉ ችግር ላይ የጣለችው ሉሊትን ተጠቅሞ ነበረ። አሁን ደግሞ ሉሊት እያንዳንዱ የሚፈጠረውን እዛ ቤት ለያፌት ትናገራለች። ያፌት ደግሞ በሉሊት ጉዳይ እንግዲህ እነሱን ያገኘ የመሰለ ያጠቃል ማለት ነው። ግን ያም አለ ይህም ድሉ የናታን መሆኑ ነው። ናታን ተስፋ ቆርጦ ሁላችንም አይተን ነበር፣ ቤዛን ተመስሎ ግን ሌላ እቅድ በማውጣት ኢፉዬ የናታን ሆናለች። ሰርጋቸውም ደስ በሚልና ልክ ዋጣ ሁኔታ ያልታሰበው ቀርቶ የታሰበው ቀርቶ በቃ ያፌትን ልታገባ ነው፣ ያፌት አገባት በቃ አለቀ ሲባል ናታን የገዛውን ቀለበት በያፌት ድግስ እንግዲህ ቀውጥ አድርጎ ኢፉዬን የራሱ አድርጓል። አንዳንድ ጊዜ ዝምተኛ ሰው ምንም የማያውቅና የዋህ የሚመስላቸው ሰዎች አሉ፣ ግን ደግሞ በፍጹም ዝምተኛ ሰዎች ካመረሩ ማንም ወደኋላም ሆነ ሊያስቀራቸውም እንደማይችል ከናታን ተምረናል። ናታን መልካም ስለሆነ ቤዛም ራስ ወዳድነቷን ወደዛ ጥላ ለሱና ለኢፉ የሆነች፣ ጽዮንም እንግዲህ ብታስታውስ በጣም ደስ ይል ነበር። አለማስታወሷ ግን ጽዮን ልክ እንደ ንፋስ ናት። አሁን ሞቅ ያረጋታል፣ አሁን ደግሞ መልካም ሳያረጋታል። እናም ጽዮን እንግዲህ ምክንያቱ አልገባኝም፣ ለምንድን ነው እንዳያገባት ያደረጋችሁት? በማለትም ጥያቄ ያቀረበችላቸው። ምክንያቱም ጽዮን ለኢፉ ያላት ጥላቻ፣ ንብረታችንን ያስወሰደችው እሷ ናት፣ ንብረታችንንም የወሰደውን ሰው እያገባች ነው። ስለዚህ ለምንድን ነው ከዛ ያስቀራችሁት? ይህን ሰርግ ያስተጓጎላችሁት? ለምን እንደዛ እንዳደርግ ፈቀዳችሁልኝ? እያለች ብዙ ነገር ትቀባጥራለች። ግን ቢሆንም ደግሞ በፍጹም አሁን በምንም ይሁን በምንም ናታን ኢፉየን ከጁ አስገብቷል። እናም በጣም ደስ ብሎናል። ብዙ ተመልካቾች እንግዲህ ኢፍራታ የናታን እንጂ የአፌት መሆን የለባትም ለአፌት አትገባውም እያልን ነበረ። ግን ምኞታችንም እንግዲህ ጥሩ ሆኖ ኢፉየና ናታን በአንድ ሆነው የራሳቸውን ህይወት ይቀጥላሉ ወይስ ወደፊት ያፌትا አሁንም ብዙ ነገር ያደርጋቸዋል፣ ብዙ ነገር ያሰቃያቸዋል፣ አብረን የምናየው ይሆናል። ቻናሉን ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ከቪዲዮው ጋር መልካም ቆይታ ይሆንላችሁ። አሰላሙ